ይረገጣል ደግሞ ለደንቆሮ ልጇ ማየው ማይሰማ ገና በቤቷ ኩዮ ገና ይረገጣል፣ ለዚህ ለደንቆሮ ለማይሰማ ልጇ። ሰማችሁልኝ? አንድ ጊዜ አንዴ ሁላችሁም ስሙ። ከሚነካ ልሙት እንዴ! ብንሰድባት በምኗ በሁሉ ነገር። ሙስሊሞና ክርስቲያን ያገባች ቢታ ብዬ ተሰደብኩ። ሙስሊሞና ልጆቿን ክርስትና ያስነሳች ተብዬ ተወገርኩ። መብቴ በገዛ ህይወቴ ያልተባልኩት ነገር የለም። በመልኬ ፈጣሪ ተሰደበ። እኔም በመፍጠሩ ትክክል እንዳልሆነ ተሰደበ። ፈጣሪ ፈጣሪን ሰደቡ። በፍ- በአፈጣጠሬ ስለ እንጥረት፣ ስለ ጥርሷ፣ ይውታ አፍንጫን እያሉ ተሰደ። ይሄ ሁሉ ነገር አላስቆመኝም። መጨረሻ ላይ አሰቡ አሰቡ፣ በምንድን ነው ይህችን ሴትዮ ልናጠቃት ልናስቆማት የምንችለው ከሚዲያ ላይ ልናጠፋት የምንችለው አሉ። በልጄ መጡ። እኔ ቃል የምገባላት ይህ ነገር ካልገደለኝ ይህ ነገር እዚ ዛሬ እዚህ ጋ በልጅ ተናግረሽ ደምባ እያለቀሽ ነው። እዚህ ጋ አንድ እናት ደግሞ ባንቺ ብርታትና ባንቺ ባንቺ ማንነት ባንቺ ጥንካሬ በአንቺ ኃይል ማለት ነው፣ ምን የመሰለ ሆስፒታል ውስጥ ሁለት ዶክተር ለብቻው ስፔሻል ዶክተር መቶለት ኦፕራሲዮን ተደርጎ ይኸው እግሩን እንኳን አንቀሳቅሷል። ወላሂ ለአዚም በዚህ ደስ ይበልሽ። አንቺ የምትሰሪው ስራ እኮ ትልቅ ነው። የኔ ፍቅር ምን ሆነሽ ነው? በአልላሁ ዛሬ ሆስፒታል ነው ያለሁት እኔ። አሁን ትንሽ ቆይቼ ቪዲዮ ከፍትልሻለሁ። እስኪ ወጣ እየጠበቅን ነው የኔ ፍቅር። አረባ አላ እንደዚህ አትይኝ አንቺ ጀግና እናት ነሽ። የብዙዎች እናት ለኔ ስስ ጎኔ ነው፣ ታውቂያለሽ ለልጅ ለስንት ልጆች እርዳታ ለልጅ ሳልተኛ ቁጭ ብዬ ስሰበስብ አድር ያለልጅ ጉዳይ አልደራደርም። ልጅ ስስ ስስጎ ይታመመባት እናት ስትመጣ አልችልም። በቃ ቢያመኝም እያመመኝ አድራለሁ ለሊቱን። ብሩ ሳይሞላ አላቆምም። የቤት ጊዜ ለሱ ህፃ ልጅ አሁን ሆስፒታል ላላችሁን ለተፃ ልጅ ትልቁ አካውንት ኦልሞስት አንድ ሚሊዮን ፎሎ የደረሰ አካውንት አዘግተውብኝ ምንም አላልኩም። አዲስ ከፍቼ በነጋታው አዳሬን ነው ሲሰበስብላት ያደርጉት። የሚፈለገው ብር ሳይሞላ እርዳታ አላቆምም። ቢደክመኝ ቢያመኝ፣ አልጋ ላይ እንዲተኝች እኮ ወገቤን አሞኝ እኮ እንደዚህ ተኝቼ እኮ ተኝቼ የምመዘግብ ሰው ነች አለ። ይህን ግን የማደርገው ለፈጣሪ ነው፣ ለሰው አይደለም። ለሰው ቢሆን ይሆን ስድብ ናዳ ሲወርድብኝ አቆም ነበር። ለገንዘቧ ነው እየተባልኩ አላቆምኩም። ይበሉ የፈለጉትም። ለጥቅሟ ነው እየተባልኩ አላቆምኩም። ይወልሻ ዊይ ያለ ስሜ፣ ኮሚሽን ትወስዳለች፣ ኮሚሽን ትወስዳለች እየተባልኩኝ፣ አንድ ታማሚ ነው ኮሚሽን የጠየኩት ካለ አምጡንኝ። የፈለጋችሁትን ለቀጣ እንደዚህ ያሉ ስሜን እያጠፉ አላቆምኩም። ሀቢቢ እንኳን ኮሚሽን ልትቀበይ፣ የኔ ፍቅር የሞላውን ያልሞላውን አስጨንቀሽ ይህን የመሰለ ሆስፒታል፣ እያንዳንዷን ፎቶ ይዤ ስሟን ይዣለሁ። የተናገረች ሁኑላ፣ እናቃለን፣ እናቃለን ማን ማን እንደሆኑ፣ ማንስ ይህንን እንዳስጀመር እናቃለን። ግን ደግሞ በልጃቸው ይዩት አይደለም፣ ህመሙን ግን ይቅመሱት። የማዳም ቅመሞች ሁላችንም ከሀቡ ጎን ነን እያላችሁ የሳይመንትን ፎቶ አድርጉ። ህመም ከተሰማችሁ ልጅ ምን እንደሆነ ከተሰማችሁ ሁላችሁ በእኛ ምክንያት ነው እንጂ ሀቡ በራሷ ምክንያት አይደለም፣ እየተሰደበች እየተረገጠች ያለችው። እባካችሁ እባካችሁ እንደው በእመቤቴ በአለ በምትወዱት በሁሉም በቃ በሁሉም ይሄንን ቻሌንጅ እኛ እንደ ህዝብ እንደ እንትን ሁላችንም መነሳት አለበት። የተሳደበው ያስነሳውም ማን እንደሆነ ስለምናቅ ድምፅ ሆኖ ሀቡ እስከዛሬ

ጀግናማ ነኝ። ይሄ ካልሰበረኝ ከጀግናም በላይ ነኝ። ከጀግና በላይ ቃል ካለ ማሬ በቃ ልጅሽን መቷል። አሁን ከትምህርት ቤት አማርኛ ያቁም። እንኳንም አማርኛ ያላወቁ የኔ ልጆች። እንደዚህ አይነት ክፋት ሊሰሙብኝ እንኳንም አሁን አማርኛ እያስተማርኳቸው ነበር፣ አቆመዋለሁ ኖ እንደዚህ አይነት ኔጌቲቪቲ በቃ አሁን እርሽ። ይሄን ነገር ማሬ በቃ እርሽ። ይሄን ነገር እንዳረሰው መሰለኝ ደጋግሜ የምሰማው ስልኬ ላይ ዳውንሎድ አድርጌ ቁጭ ብዬ የምሰማው እንዳረሰው እኮ ነው። ይሄን ከረሳውማ በክት ነኝ። ይሄን ከረሳውማ ልጄን ክጃ አለው። ይህንማ መርሳት የለብኝም። ለታሪክ እንዲቀመጥ ነው ስቶሪ ላይ ያረጉት። እኔ ከነዘር ማንዘር የተሰልቤ ቦታ ሰጥ ይቻላልስ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 አማርኛ አይሰማም፣ ልጅ አታስቡ። አማርኛ አይሰማም፣ ተመስገን። አማርኛ አያውቅም፣ ወደፊትም አያውቅም። ኢንሻላህ አላስተምረውም። አማርኛ ምንም አይጠቅመውም። ስድብ ነው የሚያውቀው። አማርኛ ቢማር ይሄ ልጅ ሶሻል ሚዲያን ሲከፍት ስድብ ነው የሚማረው። አልፈልግም። ልጄ ካፉ ክፉ እንዲወጣ አፈልግም። ልጄ ህዝብ እንዲጠላ፣ ማህበረሰብ እንዲጠላ አልፈልግም። ልጄ ሀይ፣ ሳይመን

መናገር ደረጃ ልጇን እንዳደረሰች እራሷ ኮናት የተናገረችው። ሳይመን እኮ ይናገራል ጋይስ፣ አታውቁም እንዴ? የማታውቁ ካላችሁ እንንገራችሁ፣ በደንብ ይናገራል፣ በደንብ ይናገራል፣ ይናገራል፣ ያወራል፣ ይሰማል። ለእንደዚህ ተብለ እንደዚህ ጣት የምትጠቋቆሙበት ልጅ አይደለም። አንድ ሁለተኛ ደግሞ በየቤቱ የተዘጋባቸው ስንት ልጆች አሉ። እናቶቻቸው አቅፈው እንዳያዋቸው ሰው እንዳያቸው ይህ የእንትን በሽታ ነው፣ የዘር ነው፣ ይት እንደዚህ ነው እየተባለ ስንት ሕፃናቶች እንደነዚህ አይነት እንዲወጡ ነው ማድረግ ያለብን። እንዲወጡ፣ እንዲያው ጠንካራ እንዲሆኑ እናቶች፣ ስንት እናቶች አሉ፣ ልጆቻቸውን አፍነው ይዘው፣ መናገር የማይችል መራመድ የማይችል ኦቲዝም ልጅ አዚዛን ይዛት ምን ያክል ጠንካራና ጎበዝ እናት እንደሆነች ምን ያክል እጅግ በጣም ጎበዝናት እንደሆነች ሮሚን ህዋት ምን ያክል ጎበዝና ጠንካራናት እንደሆኑ። እንደነዚህ አይነት እናቶች ሊመሰገኑ ይገባል እንጂ በልጆቻቸው ደስ የሚሉ አይሸማቀቁም።